አሰላሙ አለይኩም ወረህመቱላህ በረከቱ ድና የተከበራችሁ የቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ፣ ባላችሁበት ያለ ሀዘን ታይላችሁ እያልኩኝ፣ ዛሬ ሙሉዬ እንደዚህ ተጀመረ። የዛሬው ግ ምግብ ከየት ነው? ከፈረንሳይ ነው ወይስ ከቻይና? እኔ እንጃ ከየት ይሆን። ለማንኛውም ማለ ኩልሃል፣ ዛሬ ማሳያቸው ውሎይ በሪንጃልና ሳንዱች በዶር እንሰራለን ማለት ነው። ዛሬ ውሏችሁን ከኔ ጋር አርጉ። ተወዱታላችሁ፣ ትማሩበት አላችሁ። ይሄን ቤሪንጀር ያዘጋጀሁት ፈታ ለመስራት ነው። በነገራችን ላይ ፈታ ነው። እዚህ ጋር ደግሞ ለሳንዱች ዶሮ አውጥቻለሁ። ይሄ ነገር ግን በረዶ ውስጥ የሚለቅ ይሄንንም ለምን አላሳያቸውም ፈታውን ብዬ ነው። አብራችሁ ይሁኑ። ተወዱታላችሁ። ላይክ እና ሰብስክራይብ ቤተሰብ መሆን እንዳትረሱ ማለት ነው። ምግቦች እንግዲህ እንደዚህ ውሃ ውስጥ እያቀፍኩኝ ነው ማለት ነው። አሁን ወደ አከታተፉ እንገባለን ማለት ነው። ይሄኛውም ለፈታ ያስፈልገናል ማለት ነው። ፈታ ስንሰራ በነገራችን ላይ ኩቡዝ ያስፈልገናል። ይሄን ስለዚህ እንቆራርጠዋለን ማለት ነው። እዚህ ጋር ኦርጋኑ እና ጨው እጠቀማለሁ፣ ዘይት ዘይቱን እጠቀማለሁ። ከዛ ወደ ፎርን እናስገባዋለን ማለት ነው። እንደዚህ አርግተን አሁን ወደ ፎረን እናስገባለን። ዘይዘቱና ኦርጋን ምልህ ጨው ተጠቀሙ ያለን ማለት ነው። እንደዚህ ወቶለ ማለት ነው። ቁዶቹ እንደዚህ ዶሮ እንቆራርጥ ያለው ለሳንዱሹ ማለት ነው። እንደዚህ እንደዚህ ቆርጨዋለሁኝ ማለት ነው። ውዶች እንግዲህ እዚህ ጋር ነጭ ሽንኩርት እና ጅንጅብል አለኝ። ይሄን አዘጋጃለሁ ለሳንዱሹ ለዶሮ ማለት ነው። ውዶች እንግዲህ እዚህ ጋር ነጭ ሽንኩርት እና ጅንጅብል እንደዚህ ትንሽ አዘጋጅተናል ማለት ነው። እንደዚህ አድርጊያለኝ። አሁን የምጠቀመው ምንድን ነው፣ እሱ ኦርጋኖ እጠቀማለኝ እዚህ ጋር ማለት ነው። ትንሽ ሳይበዛ ብቻ ነው። ናይ ሽንኩርት አለኝ እንትን ማለሽ ጨው አለኝ እዚህ ጋ ማለት ነው። እዚህ ጋ ደግሞ ማየው አለኝ ማለት ነው። ማይነዝ ወይንም ማየው እዚህ ጋ እንደዚህ ያደርግበታል ኣለኹ ማለት ነው። ሲነድ ከተጠቀምን በኋላ አሁን ደግሞ እዚህ ጋር የምንጨምረው ከቸብ እንጨምራለን ማለት ነው እዚህ ጋር። ውዶቼ እንደዚህ ከተጠቀምም ከቸብ እና ማዮ ከተጠቀሙ በኋላ አሁን ደግሞ ሶያ ሶስ ትንሽ ይጨምራሉ ቢያንስ አንድ የሾርባ ማንኪያ የሚሆን ማለት ነው። ከዛን ይሄን እናማስላለን ማለት ነው ውዶች፣ እንደዚህ እንግዲህ እናደባልቀዋለን ማለት ነው። ደስ ይሄ ምንድን ያዘጋጃችሁት ዶሮውን ለመተበል ማለት ነው። አሁን እንጨምራለን ዶሮአችን አመትተን እዚህ ውስጥ እንጨምራለን ማለት ነው ውዶች፣ እንደዚህ ዶሮውን ጨምሬ ያለሁኝ ማለት ነው። ምን እጠቀማለሁ? ትንሽ ስፓይስ እንዲሆንልኝ በዚህ ጋር ፍልፍል አስወድና ትንሽ ይሄኛው ሀባው ፍልፍል አለኝ እጨምራለሁ እዚህ ጋር ማለት ነው። እንዶች እንግዲህ እንደዚህ ታብየዋለሁኝ ማለት ነው። ከ1 እስከ 15 ደቂቃና አስቀምጠውና ከዛ ደግሞ እንሰራለን ሰራለሁ ማለት ነው። እንደዚህ በሚያምር ሁኔታ አስተካክየዋለሁኝ አደበላለቄ ማለት ነው። ውዶች እንደዚህ ጋር ትፈዋለሽ። ማን ነው ቤሪንጃሉን እንደዚህ አርጌ እዚህ ጋር ዘይቱን ጠጃለሁ እንጥበስ ማለት ነው። ውዶች እንደዚህ ጣብሽ ይጫርሻለሁ ማለት ነው። አሁን ወደዚህ ወደ ሳህኑ እናረጋለን። ከዛን እዚህ ጋር በብጎን ሳለም ማለት ነው። ለፈታው ማለት ነው የሚያስፈልገን ውዶች እዚህ ጋር እንደዚህ ሳህኑላ አርጋለሁ። ይሄን ከዛን እዚህ ጋር በብጎን እንጨምራለን ማለት ነው። ሴቶች ይህ ሽንኩርት እንደዚህ ሆኖልኛል ለማን ለምት ያዘጋጅሁት ለሳንዱሹ ለዶሮ ማለት ነው። ሁዶች እንደዚህ መጥቶልኛል ማለት ነው። አሁን የምንጠቀመው ፈታ ነው በምን ወል እንጠቀማለን ማለት ነው። ይሄ የሚያቃጥለው ሳይሆን ፍስል ባረን ነው ማለት ነው። ለዚህ ሁለት አይነት ተሰላ አርጋለሁ እና ማስተባለ ማለት ነው። እንደዚህ መስሎልናል ማለት ነው። አሁን ወዲት ነው በሳንድ ፍልታን ይቀራ ማለት ነው። እዚህ ጋር ስኖበር አለኝ። ይሄ ስኖበር ነው ያዘጋጁት። ያዘጋጁ ካላችሁ ለፈታው ማለት ነው። ለፈታው ይሄና ሶስ ያስፈልገናል ማለት ነው። ውዶች እንግዲህ አሁን የቀረን ሶስ ነው። እዚህ ጋር ፈታውን አዘጋጅተናል በሪንጃል ና በጉሎነስ እዚህ ጋር ደግሞ ስኖበሩን አዘጋጅተናል። ያኔ ነገር ግን እኔ ለየብቻ ያደረኩት ሰዎች ስለማይፈልጉ ነው ማለት ነው። ለምን ይሄ እኮ ብዙንም አንድ ላይ ከጨመር ነው ይለሰልሳል ማለት ነው። ሶሱንም አልጠቀምም ግን ለየብቻ ነው የማደርገው አሁን ወደ ሶሱ እንግባ ማለት ነው። እዚህ ጋር እንደዚህ ተጠቀሚ ያለው ጣሂና ማለት ነው። አሁን የምጠቀመው እንደዚህ ለበን እጠቀማለሁኝ ማለት ነው። እዚህ ጋር ዘይት ዘይት እንጠቀማለሁኝ እንደዚህ። አሁን የቀረን ትንሽ ፓውደር የኔ ሽንኩርት ፓውደር እናደርጋለን ትንሽ ማለት ነው። እዚህ ጋር ጨው ትንሽ እንጠቀማለን። እዚጋ አንድ ሎሚ ያጨመርኩት አለኝ እንደዚህ ጨምረዋል ይሄ ማለት ነው። እንደዚህ እንግዲህ ሾሹ ተደብላል ቆልናል፣ በጣም ምርጥ በሚባል ሁኔታ ሳይወፍርም ሳይቀጥንም እንደዚህ አዘጋጅተናል ማለት ነው፣ ትወዱታላችሁ። አሁን ደግሞ ወደ ሳንዱሻችን እንገባለን ማለት ነው። ውዶቹ እንግዲህ እንደዚህ ሁሉ አዘጋጅተን ማዘጋጅተን ላይ የብቻ አርግተናል ማለት ነው ምክንያቱም እንዳልኳችሁ ያው አረቦቹ በሚፈልጉ ልክ እያረጉ ነው የሚጠቀሙት፣ እና እናንተም ተፈለጋችሁ ደበላልጋችሁ መስራት ትችላላችሁ። የረሳሁ ነገር አለ፣ ቲማቲም እናንተ ከፈለጋችሁ መጠቀሙ አለመጠቀም ትችላላችሁ፣ በፍላጎታቸው ነው። እኔ ግን ለብቻ አረግላቸኋለሁ፣ አለ የሚፈልግ ጨምሮ ይጠቀማል ማለት ነው። ወዶቼ እንግዲህ እዚህ ጋር ስፓይሲ ቶርቶላን ያለኝ እዚህ ጋር ደግሞ ነጩ አዲ ቶርቶላ አለኝ ማለት ነው። እዚህ ጋር ምንጠቀማለን? እዚህ ጋር ማዮሽ ትንሽ በዚህኛውም ላይ ይጠቀማለኝ ከዛን ዶሮ እናደርጋለን ማለት ነው። እንደዚህ ካደርግን በኋላ አሁን እንጠቀልለዋለን ማለት ነው። ውዶቼ እንግዲህ እንደዚህ እናዘጋጀዋለን ማለት ነው። እንደዚህ አዘጋጅተን እንጠብሰዋለን ማለት ነው። ውዶቼ እንግዲህ እንደዚህ በመጥበሻ ጠብሼው በጣም በሚያምር ሁኔታ እንደዚህ ወጥቶልናል ማለት ነው። በጣም ነው የሚያምረው። ያው እኔ ብዙም አላበዛሁበትም ውስጡ ምክንያቱም ስለማይፈልጉ ተወዱታላችሁ። ነገር ግን ያው የተወሰነ ጠብሽ ለእናንተ ብዬ ነው ያሳየኋችሁ። ስሬን አልጨረስኩኝም ቪዲዮ መጨረስ ስላለብ ነው እና ከወደዳችሁት ላይክ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ትማሩበታላችሁ ስሩና ቅመሱ ትላለ ተወዱታላችሁ። እና ለሀያት ዩቱብ ቤተሰብ ያልሆናችሁ ቤተሰብ ሆኑ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። እወዳችኋለሁ። ባይ ባይ።